ብቻ ደግም በጣም ጠግባለች። አንዳንዴ ቆንጠጥ ያለቅ ሰራተኛ መሆኗን ብታስተውሽ ጥሩ ነው። ምን አርጋፊ ምንም አታደርግልኝ ነገር አለ ምንም አታዘዝም እያለች እኮ ነው። ቆይ እሷን ያጠገቧት ባርኮት ላደግናቸው አይና እሷን እትያኛለን። ናኦል ቃል በገባው መሰረት ቤተሰቡን አንድ ባንድ እየወሰደ ሊጨርሳቸው ነው። ታዲያ ዛሬም አደይን ወስዷታል። ለእናቱ ብላ መስዋዕት የከፈለችለት ጓደኛውን ለማስመለስ ሲል ቤተሰቡን አንድ ባንድ እየወሰደ ለአረቡ ሊሸጣቸው መሆኑን ተናገረ። ገበያ ያላችሁበት የዓለም ዳርቻ ሁሉ ይድረስልኝ፣ እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ይህ ክፍል 51 የቀጠለና ዋና ዋናዎቹን ይዘንላችሁ ቀርበናል። አብራችሁን ቆዩ። ያ ዛሬም በናኦል እጅ እየተሰቃየችና መከራዋን እያየች ትገኛለች። ፍቅርን ስለ ናኦል ምን ያክል ታውቂያለሽ? ጓደኛሽ ነው በማለት ትጠይቃታለች። እያንዳንዱ መረጃ እኔ ጋር አለ። እኔ ግን ብቻዬን ምንም ማድረግ ስለማልችል እገዛሽ ያስፈልገኛል በማለት ፍቅርን ትጠይቃታለች። ከናኦል ጋር እንዳለችም ትነግራታለች። ፍቅርም አንቺ እንደምታስዩ ሰው አይደለም ናኦል። ናኦል ከዚህ በፊት የሰራውን ነገር ሁሉ አንድ ባንድ ለቤዛ ትነግራታለች። ወስዶ ለአረቡ ይሸጠናል፣ እምቢ ካለውም ይገለናል። ከዚህ በፊት ከትምህርት ቤታችን የሆነች ልጅ ጠፍታ እስካሁን አልተገኘችም በማለት ትነግራታለች። ለፍቅር ጥያቄ አቅርባለታለች። እንዴት ነበር ተዋውቃችሁ ከናኦል ጋር በማለት ጠይቃታለች? ፍቅርም ሁሌ ከትምህርት ቤት ስወጣ ከዛች ልጅ ጋር ሲጨቃጨቁ ሰማቸዋል። ታዲያ የሆነ መረጃ ይዤበት ስለነበር በሱ አስፈራረዋለሁ ትላለች። ኬንጎና ደመቀ ናወልን እየተከታተሉ ስለነበሩ ከዚህ በኋላ የራሳቸው ጉዳይ በኋላ ነገሩን እኛ ላይ ነው የሚያደርጉት ይላሉ። እዚህ ድረስ መተናል፣ እነሱንም ማገዝ አለብን በማለት ይጠይቀዋል። ደመቀ አሻፈረኝ፣ ከዚህ በኋላ እዚህ ቦታ ላይ ራሳችን ማውጣት አለብን ይላል። ዛ ፍቅርን ሊዲያ ያሳሰርሻት አንቺ ነች በማለት ፈጠጥ አድርጋ ይዛታለች። ፍቅር ግን ከዚህ ነገር ላይ እጅ የለበትም ራሱ ናወል ነው ያገታትም ትላለች በጣም ይጀበት የነበረው መረጃ አሁን ላይ የለም አስፈራርቶ ወስዶብኛል፣ በማለት ትነግራታለች። ቤዛም አንቺ ፈቃደኛ ሁኝ እንጂ የሆነ ነገር እኔ ጋለ፣ በማለት ባለፈው ሪከርድ አድርገው ስለነበር እሱንም አስደምጣታለች። ይህንን ሁሉ ምስጢር ሲያወሩ ከበር ተጠልላ አደይ ሁሉንም ነገር ሰምታለች። ቤዛ የያዘችውን መረጃ ከሰማች በኋላ አሁን በቂ ማስረጃ እና መረጃ ስለያዝን ናኦልን ከዚህ ነገር ማስወገድ አለብንም ትላለች። የዛም በምን አይነት መንገድ ማስወገድ እንችላለን? ይህንን ነገር ከሰማኮ እንዳንቺ ነው የሚያደርገኝም በማለት ሀሳብ ይዟታል። ፍቅር ለናኦልና ለባርኮት ከተናገርን በኋላ እነሱ ለፖሊስ ተናግረው ያሳስሩታል ትላለች። ናኦልን ባጣራችበት መንገድ ፍቅርንም ለማጣራት እየሞከረች ነው። ፍቅር ታዲያ በእጅ አላለቻትም። ከናኦል ጋር ምን አይነት ስምምነት ነበር የነበራችሁ በማለት ቤዛ ፍቅርን ትጠይቃለች። ፍቅር ነገሩ ስለገባት ስለዛ ጉዳይ አይመለከትሽም፣ የናኦልን ጉዳይ ልጨርስና እኔና አንቺ ደግሞ የሚሆነውን እናወራለን ትላለች። ይህ በሚያሳዝን ሁኔታ ዛሬም ከዛ ከተዘጋባት ቤት ተቀምጣለች። እባክህ ናኦል፣ የፈለግከውን ነገር እሰጥሃለሁና ከዚህ ቤት አውጣኝ ትለዋለች። አዝናለሁ ይሄንን ነገር ማድረግ አልችልም። ለኔ ብላ ብዙ መስዋዕት የከፈለች ልጃለች እሱን ማጣት አልፈልግም። እሱ ብቻ ሳይሆን አንችን ለቀቅኩሽ ማለት እዛንና እናፈቅረንም ፈቅረንም አጣችኋለሁም ይላል ሚላል ጓደኛ ብሌን ትባላለች። ብሌን ማለት እናቱ ታማሳል በጣም ብዙ ገንዘብ ለሕክምና ስለሚያስፈልጋቸው ይህና ናኦልን በጣም ስለምትወደውና ስለምታፈቅረው የእናቱ መታመም እጅጉን አሳስቧት ስለነበር እሷ የማትፈልገው ውስጥን ገብታለች። ብሌን በጣም ብዙ ገንዘቦችን ለናኦል የምትሰጠው ከአረቦች እየተቀበለች እንደሆነም ይናገራል። እናቴን ለማሳከም ብዬ ከኮሌጅ ብዙ ሴቶችን እየሰበሰብኩ ለአረቦች እሸጥ ነበር ይላል። ታዲያ እንዳጋጣሚ ብሌን አግኝቻት ስደበድባት ፍቅር መረጃ እንደያዘችበትና ለፖሊስ ተናግራ ብዙ በደሎችን እና ችግሮችን እንዳደረሰችበት ይናገራል። እናም ፍቅር እንደዚህ አይነት ስራ ትሰራለች ማለት ነው በማለት ትጠይቀዋለች። እሱ ግን አሰራም ይላል። ብዙ ገንዘቦችን ከሰጠችኝ በኋላ ጠፍታለች። ታዲያ እናትህ ተሻላት ማለት ነው? እናቴ ብሌን ከሄደች በኋላ በሁለተኛው ቀን ሞተች። ብሌን ለእሱና ለእናቱ ብላ የማትፈልገውን ይሆት ስለኖረች አሁንም እሷን ለማስመለስ የተለያዩ ሴቶችን እየሸጠ ይገኛል። እያንዳንዱን ጥያቄን ናኦልን እየጠየቀችው ነው። ይህንን ሁሉ ሴቶች ስሰጠው እሱ ምን ያደርጋል በማለት ጠይቀዋለች። እሱም ደላላ እንደሆነና ለሌላ ሰው እንደሚሸጣቸውም ይናገራል አሁንም ተስፋ አልቆረጠችምና እባክህን ልቀቀኝ በማለት ትማጽነዋለች። እሱ ግን በፍጹም ልለቅሽ አልችልም ትለቀኩሽ ማለት ብሌንን ይገልብኛል በማለትም ይናገራል። ችላ ላለመሸጥ ብዙ ታግያለሁ፣ ብዙም አስቤያለሁ፣ ግን አማራጭ ስለሌለኝ ግዴታ ዛሬ ትሄጃለሽ በማለትም አሳስቧታል። ቴሌይ ሲሆን ሁሉም ሰው ይበረታልና፣ ቤዛ አንቺ ኮተት እያለች ወደ ኪችን ትሄዳለች። ወይም አሁን ላይ አሻፈረኝ እንድትናገሩኝ አልፈልግም በማለት ትገኛለች። ታዲያ ቤዛን ለሰው ክብር ይኖረሽ፣ እንደዚህ ልትናገርኝ አልፈልግም ትላታለ ያገነኗ ቤዛም አንቺ ነሽ ስለ ክብር የምታስተምርኝ ደሞ እስካሁን የባርኮት ፍቅረኛ ነሽ ብዬ ታክሸሻለሁ። ከዚህ በኋላ ግን ስርዓት ያዥ ትላታል። የሰው ባል ታባልጊያለች በማለት አደይን ትላታለች። እኔ የማንንም ባል አባልጌ አላውቅም። ስራት ይዘሽ ተቀመጭ እንደሆነ ተቀመጭ፣ ካለዛ እኔ የማደርገውን አውቃለሁ። የዛ ለፍቅር አደይ ስራ መታዘዝ እንደማትፈልግና መቆንጠጥ ያስፈልጋታል ትላለች። ከዛም ቀጥለው በተነጋገሩት መሰረት ናኦልን ለባርኮትና ለዴብ አሳልፈው ሰጥተውታል። ባርኮትን እያስረዳው ነው፣ ፍቅር እህት ናት፣ ሊዲያም እህቴ ናት። ስለዚህ የሊዲያ መታገድ ፍቅር ካለችበት፣ እጅጉን አዝናለው፣ ዝምም አንላትም እያለ ነው። የሊዲያ መሸጥ ሳይሆን የሚያሳስበው የብሌን መጥፋት ነው። ሴቶች የሚፈልግ ከሆነ ጊዜ ይስጠኝና አዘጋጅለታለውም ይላል በስልክ። አሁንም ተጨማሪ ሴት ያስፈልገዋል። ቀጥሎም ወደ አደይ ቤት በመምጣት ዙሪያውንም ይዳስሳል። ቤዛ እና ፍቅር ስለ ናኦል ያወሩትን ሁሉንም ነገር ሰምታለች። ታዲያ አጋጣሚ ናኦል ሲመጣ እጅጉን ደንግጣለች። ሰው መኖሩንና ለመኖሩን እያየ ነው። ድንገት ወደ አንድ ክላስ በገባበት አጋጣሚ አደይ ከውጭ በሩን በመዝጋት ሊዲያን የት አድርጋሃት ነው? ምን አድርጋሃት ነው? ገለሃት ነው? ብላ የተለያዩ ጥያቄዎችን ጠይቀዋለች። እሱም አሳምኗታል። አሁን በሩን ክፈችልኝና ከፈለግሽ ይዘሻት ነይ በማለት የተለያዩ ማሳመኛዎችን ካሳመናት በኋላ በሩን እንድትከፍትለት አድርጓል። ራሷ ላይ ስህተት ሰርታለች። ደና የዘጋችውን በር እንድትከፍት ካደረገ በኋላ እሷንም ወደ ማገቻ ቦታ አመርተዋል። እና ፍቅር ወደ እነ ባርኮት በመደወል ናወል ተጠርጣሪ ነው በማለት አሳውቀዋል። ታዲያ ባርኮት እና ድብ ወደ ቤት እየበረሩ በሚመጡበት ጊዜ ምንድነው የሰማችሁት እና ያያችሁት ነገር በማለት ይጠይቋቸዋል። ቤዛ ከዚህ በፊት የያዘችውን የናወልን መረጃ ካስደመጠቻቸው በኋላ እነሱም አምነዋል። እጅጉን በጣም ተናዷል። አሁን የናኦልን ቤት አሳዩኝ በማለትም ይጠይቃል። ሲጀመር አንቺ ውሸሽን ነው ያልተቃጠለበትን ቤት ተቃጠለበት ብለሽ ለዚህ ሁሉ ነገር የዳረግሽኝ እያለ ፍቅርን ይጣላታል። እና ለምለም ወደ እነ ፍቅር ቤት መጥተዋል። ሰላምታ ከተለዋወጡ በኋላ ለምለም ያለ አደይ አይሆንላትምና ለምለም አደይን መፈለግ ጀምራለች። በየክፍሉ እየገባች አደይ እያለች ትጣራለች ታዲያ አደይ የለችም በቤቱ ለምለም ወደ ነባርኮት ነባርኮት ካመራች በኋላ አደይ እንደሌለች ትነግራቸዋለች እነሱም ማነው ውቤት የነበረው ናኦልስ መጥቶ ነበር ወይ በማለት ይጠይቋቸዋል ፍቅርን አፋጡ ይዟታል ከዚህ ነገር ላይ እጅሽ አለበት ወይ በማለት ይጠይቋታል ፍቅር እኔ ከዚህ ነገር ላይ እጅ የለበትም እባካችሁ ተወኝ በማለትም ተናዳ ከቦታውም ለቃ ሄዳለች ልታመጣ የሄደችው አደይ አሁን ከሊዲያ ጋር ተገናኝታለች። አደይና ሊዲያ ሰላም እንዲባባሉ እንኳን አልፈቀደላቸውም። አደይም እንደዚህ አይደለም ያወራ ነው ምን ብላህ ነበር በማለት ጠይቀዋለች። እሱም አይሆንም ከዚህ በኋላ ለአረብ ልትሸጡ ነው ብሎም ይነግራታል። አደይና ሊዲያ ሰዓታትና ሴኮንድ ቀርቷቸዋል። የሚቀየር ልብስም ሰጥቷቸዋል። እና ሊዲያ ምንም አይነት አማራጭ የላቸውም። የተሰጣቸውን ትእዛዝ ተቀብለው የተሰጣቸውን ልብስም ለብሰዋል። ና ለእናቱ ብዙ መስዋዕት የከፈለችው ብሌን ለማስመለስ ሲባል አደይን እና ሊዲያን ለመሸጥ ተዘጋጅቷል። ሙሉ ለሙሉ ቤተሰቡ አውቋል ናኦል እንደሚያግታቸውና ናኦል እንደሚሸጣቸው። ታዲያ በአስቸኳይ ይደርሱላቸው ይሆን ወይ ይሸጡ ይሆን ጠይስ ይሆናል የሚለውን ነገር በቀጣይ ክፍል ይዘንላችሁ እንቀርባለን።